አይ ሀይሚ ዝም ብላ ትታሰራለች እንዴ? ዝምታዋ ማለት ነው። የእውነት ነው ምላችው። ማታ ስትቀምር ነው የምታድረው። ነገ በሁለት አንዳቸው እንግዲህ ጊዜሪ ሁናቸው። ያው ሀይሚ እንቅልፍ የላትም ዛሬ እርፍ። ገና ለገና ቴሌግራም ላይ ገብታለች። እና ቦስ እስከዛሬ ማለት ነው በጣም ከባድ ፕራንክ ተደርጎ አያውቅም። በጣም ማለት ነው አሁን በሀይሚ እጅ ጥሎታል። እንግዲህ ይቻለው ያውም ሀይሚ ማለት ነው። እና ደግሞ የብሩኬ የሀይሚ ተጋብቶበታል፣ የሀይሚ ሴጣን ተጋብቶበታል። እና በዚህ ሰሞን እሱና ሀብ ወንድሙ እያጨለሏቸው ነው ልጆቹ ማለት ነው። እና የተሸከመበት ባልት የሆነ ተጣም ነው የሳቅሁኝ፣ በጣም ማለት ነው። እና አታሟርቱ እሺ። እንዲህ አደጋ ደረሰበት ምናምን ምናምን፣ ይሄ የእውነት ማርት ነው። የእውነት ከአደጋ ይጠብቀን። ደግሞ ከአደጋ የጠብቃችሁ እናንተ ማለት ነው። ያውም እንደዚህ ብላችሁ ሳትሎም ኦብስታክል እየበዛባችሁ ነው እና እና ከአደጋ የጠብቃችሁ። እንግዲህ ምላሹ ነው አሁን ከባዱ ማለት ነው ምላሹ የመረራችሁትን ትወጡታላችሁ ማለት ነው። ለሁለት እኮ ነው ያስጨነቋት፣ ለሁለት ማለት ነው። እና ዝም ብላ ስትሳት ስትታሰር እኮ ነው የገረመችኝ። እና እያሰበች እኮ ነው እኔ በምን ልመልስላቸው እያለች ማለት ነው። ልጅቷ እኮ ሀይሚ ናት። ሀይሚ የፕራንክ ፕራንክና እሷ ማግኔቶች ናቸው አደለ። ሶ መልሱ በከባዱ ጠብቁት። በተለይ ቦስ ማለት ነው። በከባዱ ብታረገው ደስ ይለናል የምር። እሱ እስካሁን ከባድ ፕራንክ ተደርጎ ያውቅም። ከባድ ማለት ብዙም ተደርጎ ያውቅም። እና በከባዱ ብትመጣበት፣ ብታስጨንቀው፣ አቤት አቤት! ያ እንትኑ ፊት ወዳውኑ ነው እኮ ነው የሚያልበው ማለት ነው። እንግዲህ ምላሹን እንጠብቃለን። ዛሬ ተሳክቶላቸዋል። ትንሽ ደንግጣለች። ብሩክ መሆኑ ጠርጥራለች። አይሆብ ስራና